እንዲያውም ፍቅሩን የገለጠበትና ሀጣንን የሰበሰበበት ምጻት ነው። ኃይለኛውን ለማሰር እሱ ደካማው ነው መጣ። ምክንያቱም ማሸነፉ የሚደንቀው እንደዚያ ሲሆን ስለሆነ፣ በትሁት ትሁት ሆኖ ነው የተገለጠው። በትሁት ሥጋ ማለት ነው። የባሪያውን መልክ ሆኖ የተገለጠው። የኋላ አመጣጡ ግን እንዲህ አይደለም። በልዕልና ነው የሚመጣው። ያ ማለት ምንድን ነው? በግርማ መንግስት በብርሃነ መለኮት ይመጣል ማለት ነው። ሲመጣ እኮ ማምላክ ድንግል ማርያም ብቻ ተሰማው የነበረ ቅዳሴ ነው የነበረ አይደል? በማሕፀነ ማርያም በነገረ ማርያምም በኋላም አረጋዊ መንፈሳዊ እንደገለጸው ድንግል አጽንነት ሬሳ መንገለ ከርሳ ነው ከመተስማቅ ቃል መላይክት የመላይክትን ቅዳሴ ለመስማት አንገቷን ወደ ሆዷ ዘንበል ልታደርግ ነበር ይላል። እሷ ብቻ የምትሰማው ቅዳሴ ነው የነበረ። ኋላ ሲመጣ ግን አለም ሁሉ የሚሰማው የምስጋና ጎርፍ እየጎረፈለት ነው የሚመጣው። አለም ሁሉ የሚሰማው ማለት አጣንም ጻድቃንም አጋንንትም ሳይቀር ሁሉም በዚህ ልዩ ነው ማለት ነው። ዮሐንስም በራእዩ ምዕራፍ አሥራ አራት ላይ ይህንኑ ነው የሚገልጸው ቅዳሴን እንደሚቀርብለት፣ ውዳሴ እንደሚቀርብለት፣ የዘንባባ ዝንጣፊ ተይዞ እየተዘመረለት እንደሚመጣ ነው የሚናገሩ። አሚሃ ይሬ ወለ ወግቦን ያዩት ሰዎች፣ የወጉት ሰዎች ያዩታል፣ እናም ያምኑበታል። አይሁድ ሳይቀር ያምኑበታል። ያን ጊዜ እምነታቸው ምንም እንኳን የሚረባ የማይጠቅም ባይሆን አምኖበት ተሳስተን ኖረዋል፣ ለካ ይቅር በለን የሚሉበት ዘመን ነው። በዚህ ምድር ላይ በመጣበት ጊዜ ግን ይቅርበለን አላሉትም። የሰው ልጆችን ኃጢአት የሚያስተሰር የላቸው እያሉ ያፌዙበት ነበር። ያ ይቀየራል። ስለዚህ የኋላ ምጽዓቱ ሁሉን አስተካክሎ አምላክነቱን የሚገልጥ ነው ማለት ነው። የትንሣኤ አሁን የሰው ልደት በትንሹ ሦስት ጊዜ ነው። የመቃብር ይሄ ከማህፀን የምንወለደው ልደት አለ። ከዚያ ደግሞ በአርባ ቀን እና በሰማንያ ቀን የምንወለደው መንፈሳዊ ልደት ደግሞ አለ። ሌላ የምንጠብቀው አንድ ልደት አለ። ሶስት ልደታት ስለሆነ ያሉን እሱም ልደተ ሙታንም መቃብር ነው። የሙታን ከመቃብር መወለድ የምንጠብቀው ነው። ወደፊት ስንወለድ ግን አሁን ባለንበት ሁኔታ አይደለም። ሴቶቹ በአስራ አምስት አመት ወንዶቹ ደግሞ በሰላሳ 3 አመት ጎልማሳነትና ቁንጅና እንዲወለዱ ነው የእግዚአብሔር ፈቃድ። ምክንያቱም ጥንተ ተፈጥሯችን የሚያሳየን እሱን ስለሆነ ማለት ነው። ትንሣኤውም የሚደረግ የእያንዳንዱ ሰው የራስ ቅሉ ካረፈበት ስፍራ ላይ ነው። የራስ ቅላችን የሚያርፍበት ስፍራ አለ። እዚያ ላይ አይጽምቱ ሊስበት ሀባሃል ሎሪስ ህይት ጋባ ሁሉ መለያ ላይ ነው ብለህ ሰውነት ሁሉ ከዚያ ይከማቻል ይላል። ይሄ ምስጢር ስላለው ነው። የቤተ ክርስቲያን ራስ ክርስቶስ ነው እና ቤተ ክርስቲያን አካል ብልት ነች። ይህትም ተበታትና ትኖራለች ወንዘ ዝሩቲት ማይከለ አድባር በቆላ ተገዳ ተካቢያ ትከውን አተብር ስፎራ ነው። በቆላም በደጋም ብትዘራ ብትበተን በተራራም በሜዳ በኋላ ግን ተሰብስባ አንድ ዳቦ ትሆናለች እንዲሉ ቤተክርስቲያንም ራሷ ክርስቶስ ወዳለበት ነው የምትሰበሰብ። በኋላ ሁላችን እሱን ማዕከል አድርገን ነው የምንሰበሰበው። በኋላ ከዚህ የተነሳ ከአቤል ጀምሮ መቃብር የዋጣቸው መሬት የከደናቸው ሁሉ የሚበሰብስ ሰውነታቸውን ትተው የማይበሰብስ ሰውነት ይዘው ይነሳሉ ማለት ነው። ከመንፈስ ቅዱስ ተለይቶ የመጣበት ጊዜ የለም። በመጀመሪያ መጽቱ ሞኮስና የተለይቶ አይደለም የመጣው ተለይቶ፣ ቃል ስጋ ኮነ እንላለን እንጂ የነገራት መልአክ እራሱ ያረጋግጠላት ይህን መንፈሰ እግዚአብሔር ቅዱስ ይመጸላል። ያስቀደመው እንደውም እሱን ነው። ወኃይለ ልዑል ይጼልለኪ ዘኒ ይትወለድ እምኔኪ፣ ቅዱስ የእግዚአብሔር መንፈስ ወደ አንቺ ይመጣል የልዑል ኃይልም ደግሞ ይጋርድሻል። ኃይለ ልዑል ብሎ እግዚአብሔር አብ ደግሞ መንፈስ ቅዱስ ብሎ ደግሞ መንፈስ ቅዱስን መንፈስ እግዚአብሔር ብሎ ዘኒ ይትወለድ እምኔኪ ብሎ ደግሞ እግዚአብሔር ወልድን ደግሞ ይነግራታል። ስለዚህ የሶስቱም ማደሪያ ሆነች፣ ሶስቱም ወደ እሷ መጥተዋል ማለት ነው። እርግጥ ነው ተለይቶ ሰው የሆነው ግን አምላክ ወልደ አምላክ ኢየሱስ ክርስቶስ ብቻ ነው ማለት ነው። የሰውነት ስም የወጣለት የሰውነት አካል የሰውነት ባህሪ የተገኘበት እሱ ነው እንደዚሁም ሁሉ በኋላ መጻቱም ምናልባት አሁን በቤተ ክርስቲያናችን ስንናገር እሱም ራሱ ሲናገር እመጽ ካይቦ የነሳ አክሙን ያለው ዳግመኛ መጥቼ ወስዳችኋለሁ ንሁዳ አለሁበት ብሎ ቃል የገባለን እሱ ነው ቃል በቃል የሰማ ነው ግን ምን ለማለት ነው ይሄ አንደኛ በሚገለጥ አካል በሚታይ አካል ያለ እሱ ብቻ ነው። አሁን አብን በምን አካል እንወስነዋለን? መንፈስ ቅዱስንስ በምን አካል እንወስነው እንችላለን? በሚታይ ደረት፣ በሚታይ አካል ጠባብነቱን ሳይለቅ የሰፋ የመላ ውስንነቱን ሳይለቅ ዓለምን የከደነ እሱ ብቻ ነው። ስለዚህ ለእሱ መታይቶ መፍረድን፣ ታይቶ መገለጥን፣ ተገልጦ መፍረድን፣ ተገልጦ ስራ መስራትን ለወልድ ብቻ ሰጥቶ መናገር የተለመደ ስለሆነ ነው። ሁለተኛ ደግሞ ይችን ቤተ ክርስቲያን በደሞ የመሰረተ ያጸና እሱ ነው። በኋላም ደግሞ መንግስተ ሰማያት እንደሚሰጣትም ቃል ይገባላትም እሱ ነው። ስለዚህ ለእሱ ሰጥተን መናገር እንገደዳለን ማለት ነው። ቃል ዘባህቲቱ አደም ነው የብቻው ቃል እንለዋለን። እና የአብም የመንፈስ ቅዱስም ቃል እሱ ስለሆነ እ እናሁሩ የሚለው ቃል የሚነገረው መልዕክቱ የሚተላለፈው በእሱ ቃልነት ስለሆነ ለእሱ ብቻ ሰጥተን እንናገራለን እንጂ ከአብ ከመንፈስ ቅዱስ ተለይቶ ስራ የሚሰራበት ጊዜ ረሃብ፣ ቸነፈር፣ ጦርነት በያገሩ ሁሉ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳሳሉ ይላል። እነዚህ ነገሮች መጀመሪያ ላይ የመከራው መግቢያ ሆነው የተቀመጡ ምልክቶች ናቸው። ከሁሉም ነገር በላይ ግን እኔ አሁን እንደ ትልቅ ምልክት መወስደው ነቢዩ ዳንኤልም የተናገረው ጌታችንም በማቴዎስ 24 ላይ የጠቀሰው ታላቁ ምልክት እሱ ነው። የጥፋት ርኩሰት በተቀደሰው ስፍራ ላይ ቆሞ ስታዩ ነው የሚለው ያን ጊዜ አንባቢው ያስተውልላል። እና አሁን የጥፋት ርኩሰት በተቀደሰው ስፍራ ላይ ቆሞ የምናይበት ጊዜ አለ። ምክንያቱም በእኛይቱ ቤተ ክርስቲያን በተቀደሰችው አውደ ምረት ጴጥሮስ ጳውሎስ በሰበኩባት አውደ ምረት ላይ የኑፋቄ ትምህርት የሚያስተምሩ አሉ የሚታዩ ማለት ነው። በሃይማኖት ሰበብ ነው። አሁን አብዛኞቹ ዝርፊያዎች የሚካሄዱት በሃይማኖት ሰበብ ነው። ይህንን የሚያደርጉ ሰዎች አሉ። በልዩ ልዩ መንገድ በማታለል ማለት ነው። በብህትውና ሰበብ ሊሆን ይችላል። አለበለዚያ ደግሞ ተሹመው የተሾሙበትን ኃላፊነት በአግባቡ ባለመውጣት ሊሆን ይችላል እና አብዛኞቹ መገናኛዎች እንኳን የህዝብ መገናኛ ዘዴዎች እንኳን በራሱ ስለ ቤተ ክርስቲያኒቱ እንዲያወሩ የሚገደዱበት ጊዜ በጣም አለ። ምክንያቱም አይኑን ያፈጠጠ የጥፋት ርኩሰት በተቀደሰው ስፍራ ላይ ቆሞ ስለሚታይ ማለት ነው። ዓለም አፈር አለ። ጉቦኝነቱ፣ ዘረኝነቱ፣ እንዲህ እንዲህ አይነት ነገሮች እነዚህ የጥፋት ርኩሰት የሚባሉት የዚህ ዘመን ምልክቶች ለጌታ መምጣት ፊት አውራሪዎች ሆነው እንዲቀመጡ ግድ ነው። ይህ ሊሆን ግድ ነው ነው የሚለው ራሱ በተለይ ጌታችን ከሰጣቸው ምልክቶች እኔ በጣም የሚገርመኝ እምበለስ አይምሮ አምሳሌው ከበለስ ተማሩ ነው የሚለው። ቅጠሎ አይለመለመ እንደሆነ ጫፎቿም ያቆጠቆጡ እንደሆነ ይላል። የሚገርም ነው በእውነት የበለስ ጫፎች አቆጥቁጠዋል አሁን ሲታይ። በለስ የኃጢአትም ምሳሌ ነው። እዚህ በማቴዎስ ምዕራፍ 21 ቁጥር 18 ላይ ያለችው አሁን በለስን ስንተረጉም ኃጢአት ናት ብሎ ነው ዮሐንስ አፈወርቅ የተረጎማት። ምንም እንኳን የኃጢአት ፋሽን ባይኖረውም እንደ ፋሽን ተመሳሳይ ጾታን ማጋባት ጀምራለች ዓለማችን፣ በይፋ ማለት ነው፣ በአደባባይ ለዚያውም ሳታፍር ኖሯን ገመኗን ዳር አደባባይ አውጥታ እዩልኝ ይወቁልኝ ያለችበት ዘመን ነው። ይሄ በለስ መለም ለሟ ነው የሚያሳየው። እንደውም ቀጠሏ ሰፍቶ ሁሉንም ያስጎመጅና መሬትን የቀደነ ሆኖ ደግሞ ስንመለከተው በጣም የሚገርም መለከት ነው የምንመለከተው። አሁን ዓለም ለዳቦ አይደለም እየተሰለፈ ያለው ለኃጢአት ነው እየተሰለፈ ያለው እየጮኸም ያለው እንደዚያ ነው ለኃጢአት ነው እየጮኸ ያለው እነዚህ እነዚህ ምልክቶች የሚያሳዩት የዘመኑን መቃረብ ነው ያው ለኃጢአት እድገት የለውም ቁልቁል መውረድ ነው ለዚህ ነው ወደኋላ ቁልቁል ተመልሰን ወደታች ወደኋላ ተመልሰን ሰዶምና ገሞራን ደረስንባቸው ዞሮ ዞሮ ሊያጋጥመን የሚችል እነሱን ያገኝ ጥፋት ነው የሚሆነው ልትጠፋ ስትል እያለቀች ስትሄድ ነው አለም አሁን አለም አልካለች እያለቀች ስትሄድ እዚህ ደረጃ ደረሰች። መቸስ አንድን ነገር እያነሳሽ ውስጠች ስሩ ላይ ያዝ ምትደርሹ እና አሁን ስሩ ላይ ደርሰናል። ከነገሩ ስር ላይ ማለት ነው። ያ ማለት ሰዶምና ገሞራ እናገኝ ናቸው፣ ከታች ስንወርድ ማለት ነው። ለመጀመሪያ ምጽአቱ ፊት አውራሪ አሉ። ለኋለኛ ምጽአቱም ፊት አውራሪ ያስፈልገዋል ንጉስ ነውና አዋጅ ነጋሪ ያስፈልገዋል የዳዊት መንግስት እኮ የክርስቶስ መንግስት ምሳሌ ስለሆነች ነው መጀመሪያ ፊት አውራሪ ሆኖ ለአርባ ዓመታት ሳኦል የነገሰው መንገድ ጠራይ ነው እንዴት የዳዊትን መንግስት ያህል የክርስቶስ መንግስት ምሳሌ የሆነች ክርስቶስ እኮ ዲበ መንበረ ዳዊት ትጸን መንግሥቱ ነው የምንለው በዳዊት መንግስት ላይ ይነግሳል እና የዳዊት ዙፋን ናት የክርስቶስ ዙፋን ናት ያቸው ዙፋን እሷን ዙፋን እንዴት ያለ ፊት አውራሪ ያለ መንገድ ጠራይ ያስቀምጣታልና፣ ሳውልን አስቀድሞ ላከ። በኋለኛም ምጻቱ ማለትም ቀጥሎ ለምን ጠብቀው ምጻት ተቀዳሚ ለሆነው የዘመነ ስጋዊ ምጻቱ ማለት ነው። ለሱ ምጻቱ ደግሞ ፊት አውራሪ ዮሐንስ መጥምቅ ልኳል። እውነት ነው፣ መንገድ ጠርቋል። ዮሐንስና ኤልያስ ደግሞ ተመሳሳዮች ናቸው። ሁሉም በረሃኞች ናቸው። ሁሉም ደግሞ መናነያን አለም ናቸው። ሁለቱንም ደግሞ እግዚአብሔር እየመገበ ያሳደጋቸው ናቸው። ኤልያስን በቁራ እየላከ ምግብ አሳድጎታል። ዮሐንስን ደግሞ ቶራ እያሳለፍ አሳድጎታል። ተመሳሳይ ህይወት ነው ያላቸው ገዳማ ህይወታቸው ስንመለከት ለዚያውም ደግሞ ተግሳጻቸው በራሱ ንጉስ ንግስት ሳይፈሩ ሳያፍሩ የሚገስጹ ናቸው። ዮሐንስ ሄሮድስን እነ ሄሮዲያዳን፣ ኤልያስ ደግሞ አክአብና ይልዛቤልን። ተመሳሳይ ህይወት አላቸው። ሥራቸውም ደግሞ ተመሳሳይ ነው። ዮሐንስ የመጀመሪያውን መንገድ የተደረገለት አስተካከለለት። ኤልያስ ደግሞ የኋላውን ሊያስተካክል ይመጣ ዘንድ ግዴታ ነው እና መንፈቅ ተቀድሞ መጥቶ ይሰብካል። ጦርነት አለ። ያን ጊዜ ይሄ አርማጌዶን ተብሎ በዮሐንስ ራእይ ላይ የተገለጸው በአስራ ስድስተኛው ምዕራፍ ላይ ዮሐንስ ሲገልጸው የመጨረሻው ጦርነት ይለዋል። ይሄ ቤተ ክርስቲያን የመጨረሻ የምታካሄደው ጦርነት ነው። በዚያ ወቅት ዮሐንስ ነው፣ ማን ነው? ኤልያስ ነው ፊታውራሪ ሆኖ ጦሩን እየመራ የሚሄደው ምክንያቱም በዚያ ወቅት ቅዱስ ዮሐንስም በራእዩ እንደሚገልጸው የአውሬውን ምስሉንና ስሙን በግንባራቸው በእጃቸው ጽፈው ይዙታል ነው የሚለው። ይሄ ምልክት አሁንም እየታየ ያለ ምልክት ነው፣ የአውሬው ምልክት። በዓለማችን ላይ እየታዩ ያሉ ብዙ ምልክቶች አሉ። ሰው ሳያውቀው ዝም ብሎ እንደ ፋሽን የሚጠቀማቸው ግን የአውሬው ምልክቶች ይሆኑ ማለት ነው። እንዲያውም እነዚያን ያላረገ ከገበያ ሁሉ የሚከለከልበት ጊዜ አለ ይላል። አሁን ዓለም አንድ መንደር ስለሆነች በገበያ መከላከል ጀምራለች። ገሌን እንዳትገዙት ለገሊ እንዳትሸጡለት ማለት ጀምራለች። ይሄ ይቀጥላል፣ ወደፊት እያደገ ይመጣና የአውሬውን ምስል ያላደረጉት ያልጻፉ በግንባራቸው ላይ ገበያ ውስጥ አይገቡም። እነዚህ ደግሞ ዮሐንስ በራእዩ ምዕራፍ 14 ላይ እንደሚገልጸው የአብ የወልድ የመንፈስ ቅዱስ ስም በግንባራቸው ላይ የተጻፈባቸው ምእመና ነው። ከእነዚህ ጋር ጦርነት አለ። ይህ ነው አርማጌዶን የሚባለው። መጨረሻ ላይ ግን እግዚአብሔር ድብቅ ሰራዊት ይዛለሁ፣ እስካሁን ያላወጣው ይሄ ጎግ ማጎግ ይባል ማለት ነው እስክንድር የሚባለው ንጉሥ በጥበብ ዘግቶ ያስቀምጣቸው ናቸው። ቁም ነገሩ ግን ጥበብ እግዚአብሔር ነው። በኋላ ዓለምን ሊደመስስ የሚመጣ ሰራዊት ነው። አሁን ቢመጣ እንችለው ጊዜውን ጠብቆ ግን ያስቀምጠው ሰራዊት ነው። ያንን ይለቅና ዓለም በጦርነት እንድታልቅ ይደረጋል። ከዚያ በኋላ ህይወት ያለው ፍጥረት በምድር ላይ አይኖርም። ከዚያ ቀጥሎ ሊሆን የሚችለው ነፋሳት መጥተው ምድርን ይራምሟታል። እንደ ብራና ነው የሚለው ይዳምጧታል እና ሁሉም ይስተካከላል። ቦታ ስተነፍስ ምድር ሰባት ዕለታት ሰባት ቀን ፍጹም ረፍት ፀጥታ ታደርጋለች። ከዚያ በኋላ ነው እንግዲህ የጌታ መምጣት የሚጠበቀው ማለት ነው። ኤልያስ አሁን መጥቷል የሚለው እንኳን አያሳምንም። ምንም አይነት እንትን የለውም፣ ምልክት የለውም። አሁን ምክንያቱም አንደኛ ያለነው አሁን የምጣር መጀመሪያው ላይ ነው እንጂ ወደ ምጡ ገና አልገባንም። እና የሚቀረን አንድ ደረጃ አለ ማለት ነው ሁለተኛ ደግሞ አሁንም ይመጣል ተብሎ የተነገረለት ይሄ ኤልያስ ከሐሳዊ መሲህ ጋር ነው። ሐሳዊ መሲህም ገና ነው። ሐሳዊ መሲህ እኮ ማለት በቀኝ እጁ ፀሐይን በግራ እጁ ጨረቃን ይዞ በምታት ማለት ነው የያዘ መስሎ ዓለምን ድብልቅልቋን የሚያወጣ ሰራዊት ያለው ነው እና ገና ከሐሳዊ መሲህ አስቀድሞ የመጣ ኤልያስ ኤልያስ ሊሆን አይችልም። ከቻሉ ሀሳብ መቼንም እዚያው እንደጀመሩ መፍጠር ነው የሚሻላቸው። ነገር እሱን ካደረጉ ነው እንግዲህ፣ ወይ ምናልባት ትንሽ መምሰል እንኳ የሚችሉት መሆን ባይችሉ፣ አዋልድ መጻሕፍት ላይ እውነት ነው። በተለይም አቡሻህሩ ለይቶ ለይቶ ያስቀምጠዋል። እንዴት ከተባለ ዘመኑ ዘመነ ዮሐንስ ነው ወንጌላዊው። ወቅቱ ወይም ወርሁ ደግሞ ወርሃ መጋቢት ነው። እለቱ ደግሞ ለተ እሑድ ነው ተብሎ ተቀምጧል። ሰዓቱ መንፈቀ ሌሊት ተብለው ማለት ነው። ይሄ ግን ብዙ ዘመነ ዮሐንስ እያለ፣ ብዙ ለተ እሑድ እያለ፣ ብዙ ደግሞ ወርሃ መጋቢት እያለ መቼ እንደሆነ በእርግጠኝነት መናገር አለመቻል አለማወቅ የቅዱስ ወንጌልን ቃል እዚህ ላይ ልንጠቀምበት እንችላለን። አልቦዛ ያምራ የሚለው ይችን ቀን የሚያውቃት የለም የሚለው በዚህ ይታወቃል ማለት ነው፣ በዚህ ይተረጎማል እና እዚያ ላይ የተጠቀሱ ቀኖቹ እለቶቹ ናቸው እንጂ የትኛው መጋቢት የትኛው እሑድ እንደሆነ ግን የሚታወቅ ነገር የለም። ተለክቶ ከዚህ አያልፍም ተብሎ የተቀመጠ ነገር ስለሌለ ማለት ነው። ዓመቱም እኮ ስምንት ሺህ ተብሎ ተቀምጠዋል ስምንት ሺህ ዓመት ሲፈጸም ጌታ የዚህን ዓለም ጉዳይ ያጠቃልላል ይጨርስና መንግስተ ሰማያትን ይተካል ተብሎ ነው የተቀመጠው። ይሄን በምስጢር ነው አሁን ሊቃውንቱ። የስምንቱ ብሔረ ኦሪት፣ የኦሪት መደበኛ የህግ መጻሕፍት ስምንት ነበሩ። እስከ ሩት ድረስ ያሉት ማለት ነው ከዘፍጥረት። የነሱ ምግብና የነሱ የመግቦት ዘመን የሹመት ዘመን ማለት ነው ሲያበቃ ነው ህገ ወንጌልን የሹመት ህገ ወንጌል ደግሞ የመንግስተ ሰማያት ምሳሌ ናት። ራሷ መንግስተ ሰማያት ተብላ ነው የምትተረጎመው። እና ስምንቱ ብሔረ ኦሪት ሲያበቃ ሲያበቁ ወንጌልን መሾሙ ስምንት ሺህ ዓመታት ሲያልቁም የዓለምን የዚህን ዓለም ነገር ጨርሶ መንግስተ ሰማያትን አምጥቶ ይተካልናል ነው። ምክንያቱም በስምንቱ ብሔረ ኦሪት ላይ ወንጌልን ተክቶልናልና ፍጹም አድርጎታል። ህጉ ፍጹም የሆነ ወንጌል ስትመጣ ነው። ይህም ዓለም ፍጹም የሆነ መንግስተ ሰማያት ስትመጣ ነው። የዓለም ምንም እንትን የለውም፣ ፍጹም አይደለም። መንግስት ስሚያስትመጣ ግን ፍጹም ይሆናል ሁሉም ነገር ማለት ነው። ሁለተኛው የሰው ልጅ ራሱ ሲፈጠር ሊቃውንቱ እንደሚያስተምሩት የስምንተኛው ማዕረግ ላይ ነው የነበረው እና ወደ ዘጠነኛው ተሻግሮ ቢሆን ኖሮ ስህተትን ባላገኘው ነበር ይላሉ። ምክንያቱም ከዛ በኋላ ወደ ወደ ነጽሮት ገብቷል። ነጽሮተ ስሉስ ቅዱስ ከወይነ እሳት ይገባልና ከዚያ በኋላ ባልተገኘም ነበር። ወደ ስህተት የወደቀው እዚያች ማዕርግ ላይ እያለ ነው የወረደው ማለት ነው። አሁንም እንደገና ወደ ቀደመ ክብሩ ወደ ቀደመ አነዋወሩ የሚመለሰው ስምንት ሺህ ዓመታት ካለቁ በኋላ ነው ብለውም አስተምረውናል። ስለዚህ ወቅቱም ራሱ ተለክቶ ተቀምጧል። ተለክቶ የተቀመጠበት ግን ከምስጢር ጋር በእንደዚህ አይነት መልኩ ስለተገናኘ ነው እንጂ የሚታወቅ ተወስኖ ተለክቶ የተቀመጠ ስለሆነ ግን አይደለም። የአምራ ለዛቲ ሰዓት አልወዛ ያምራ ለዛቲ ሰዓት ኢወልድ ነው የሚለው። ልጅም ቢሆን ማን ነው መላእክትም ቢሆኑ የሰማይ መላእክትም ቢሆኑ አያውቋትም ተብሎ ተጽፏል። እውነት ነው የሚያውቃት የለም። ይሄ ማለት አንደኛው ይችን ቀን ልጅም ቢሆን አያውቃትም የሚለው አዳምን ነው ብለው ነው የሚተረጉሙት ሊቃውንቱ። አዳምን ራሱን ነው ልጅ የተባለ እሱ ነው። በምን ይታወቃል ከተባለ፣ ቀጥሎ መላእክት በማለቱ ቀጥሎ፣ ሰውን አልጠራም መላእክት ነው የሚለው ቀጥሎ። ስለዚህ ቀጥሎ መላእክትን ከጠራ አዳሚ አውቃት ማለት ነው። ለምን አልተጠራም? ስለዚህ ልጅ ያለው ወይም ወልድ ብሎ የጠራው አዳምን ነው፣ ነው የሊቃውንቱ ትርጉም። ሁለተኛው ራሱን ወልድን ነው፣ ክርስቶስን ነው፣ አላወቃትም የተባለው ለምን ከተባለ ይችን ቀን በልበ እግዚአብሔር የታወቀች ቀናት በሰው ሰውኛ ግን የምትታወቅ አይደለችም። እንደ ሰውነቱ ጥንተ ተዋህዶ ቅድመ ተዋህዶ ቅድመ ተዋህዶ አላዋቂ ስጋ ነው የተዋህደ፣ እውቀት የነበረው ስጋ አይደለም። አላዛርን ወደ የተቀበራችሁት ብሎ የሚጠይቅ ስጋ አላዛር የተቀበረበትን እንኳን የማያውቅ ስጋን ነው የተዋህደው እና በዚህ ምድር ላይ በነበረው ሰዓት ማኑ ገሰሰ ጽንፈ ልብሴ እያለ እኮ ይጠይቅ ነበር። የልብሴን ጫፍ የዳሰሰ ማን ነው? እንደ አምላክነቱ እኮ ያውቃል። ምክንያቱም በምን ይታወቃል? ቀጥሎ ምን ይላል? አእምር ከመወፅ ኃይል ምን ሄ ነው ከእኔ ኃይል እንደወጣ አውቃለሁና ብሏል። ተመልከቱ፣ እዚህ ላይ ከኋላው ስራ እንደሰራ ያውቃል፣ ፈውሷታል። ነገር ግን ደግሞ ሰውነቱን ለማስረዳት ምን ይል ነበር? መኑ ገሰሰ ማን ነው ልብሴን ነካ ብሎ ጥያቄ አቅርቦ እንደነበረ ነው። ከኋላው ያያል፣ ያውቃል እንዳምላክነቱ እና ከኋላው ያሉት ማንም አልነካም፣ ይሄ ሁሉ ሰው እየተጨናነቀ ማንካኝ ትላለ እንዲህ የሚል መልስ ነው የሰጡት። አላዩዋትም፣ እሱ ግን አይቷታል፣ ያውቃትም። ስትመጣም አመጣቷን ያውቅ ስለነበር ነው የጠየቀው። ስለዚህ ለአጽድቆ ተተስቤት ነው ሰውነቱን ለማስረዳት የተቀመጠ ኃይለ ቃል እንደሆነ ነው የሚያሳየን ነው አንዱ ነገር። ሌላው ገና በአብ ልብነት ታውቃለች እንጂ በወልድ ቃልነት አለመነገሯን ለማስረዳት ነው ወልድም ቢሆን አያውቃትም ተብሎ መቀመጡ ሶስተኛ ትርጉሙ ይህ ነው የሚሆን ገና በአብ ልብነት ተቀምጣለች በወልድ ቃልነት ግን ትሁን ትፈጸም ተብሎ መንግስተ ሰማያት ትሰጥ ተብሎ የተቀመጠ ነገር ስለሌለ ለዚያ ነው ነው በነገራችን ላይ ቤተ ክርስቲያናችን ይህን ቀን የምጻት ቀን ብላ በልዩነት ታክብረው እንጂ ምጻት የጌታችን የመምጣት ነገር ሁልጊዜ ሲታሰብ ሊኖር የሚገባው ጉዳይ ነው ለዚህ ነው ቤተ ክርስቲያን ጉልላቷን ላይ ሰባት የሰጎን እንቁላል ታስቀምጣለች። ጉልላቱ ላይ መስቀል ታስቀምጣለች። ጉልላቱን ሰፋ አድርጋ ታስቀምጣለች። ጉልላቱ እኮ የደብረ ጽዮን ምሳሌ ነው። ጌታ በዕለተ ምጽአት የሚቆምበት ተራራ ምሳሌ ነው። ከፍ ብሎ መቆሙም እኮ ምእመናን ሁሉ ያን እያዩ የጌታን የመምጣቱን ነገር እንዲያስቡ፣ መስቀሉ ደግሞ የጌታችን ምሳሌ ነው። ሰባቱ የሰጎን እንቁላሎች ደግሞ በዮሐንስ በራእይ የተመለከታቸው ሰባቱ ከዋክብት በእጁ የተያዙለት አምላክ ይመጣል ብለን ስለምናምን ነው። የጌታን የመምጣቱን ነገር ስናስብ ደግሞ ፍርዱ አይደለም፣ ኩነኔ ገሃንም አይደለም። ትዝ ሊለን የሚገባ ሴት ሙሽራ ቤቷ ውስጥ ቁጭ ብላ ተውባ መጠበቅ ነው። ይሷ ድርሻ ሙሽራው በመጣበት ሰዓት ይመጣል፣ ይዞ ይሄዳል። ስትጠብቀው ግን በተስፋ በጉጉት ነው የምትጠብቀው። እና ልክ የአንዲት አንዲት ሙሽራ ሙሽራዋን እንደምትጠብቀው አይነት ጉጉት በውስጣችን አድሮብን ነው ልንጠብቀው የሚገባን። ለዚህ ዘወትር ይመጣል ብለን መጠበቅ ይኖርብናል።